ማን አድርጎት ያውቃል ያለ ትምህርት? ወትሮ አባቶቻችን ያላደረጉት በስመ አብ ብለው ደጁ ሳከፍቱት፣ አሮሮው ማለት ዳቦን አክሎ ማለት ይሄ ጥፋት እንጂ አይደለም ስርዓት። ነብሳችን ተጎድታ ወድቆባት ህማም መድሃኒቷ ሆነ ጸሎትና ጾመ ጾም በመሻርና ስጋ በመጥቀም መንግስተ ሰማያት የገባ የለም። ድንግል ቅዱሳን ሳሉ በገዳም ስጋቸውን ፈጅተው እየቆሙ በአጽም በእንዲህ ያልገቡ እንጂ ጽሃ አርያም ስሙ ይነግራችሁ። ጾሙስ አልሻሩም፤ ይልቁንም በዛ ጾምና ጸሎቱ የመላው ንብረት እየመጸወቱ ኃላፊ ጠፊ ነው ይህ ዓለም በከንቱ ሰሬን እየሰፉ ዳባ እየደረቱ እንዲህ እያሉ ነው ገነት የገቡቱ። አርብሮ ማለዳ ያያፈላሹ ቡን እፍ እፍ ያስኝሻል፣ እየቆየ ደግሞ ያንገበግበሻል። አርብሮ ሻሪ በአላታ ክብ ብሮ ያለች ማን ነው? የውሎስ እንደሆነ እያታለለች ነው። ጠንቋዩን ባለዛሩን ክብስ ውሱን ሁሉ እያስወደዳት የእግዚአብሔር እንግዳ በምን አስጠላት? እንዲህ አይደለም ወይ እግዚአብሔር ሲጣላ ከብርሃን ጨለማ ይሻለኛል ብላ በከበረው ሰንበት ቁጭ ያለች ቤተክርስቲያን ሳትደርስ ሰው ሁኖ በጤናው ካልታመመ በቀር ቤተክርስቲያን የማይስም ክርስቲያን ተብሎ ሊቆጠር አይችልም። ትንሹም ትልቁም፣ ቋሚ ለጓሚውም ቤተክርስቲያን የሳሙ ካልረከሱ በቀር ሕማም ካልታመሙ ስሙ ልንገራችሁ፣ የአጅሬን ትምህርት፣ የዲያውሎስ ትምህርት መምህራን ሊቃውንት ያልተናገሩት በእሁድ በቅዳሜ እንጨት ካልሰበርች ውሃ ካልቀዳሽ ቤተ ክርስቲያን ስማሉ ብለሽ ያለሽን ቤተ ክርስቲያን መሳሙን ዛሬ ስ በተውሽው እንጨት እንጨትና ውሃ ዛሬ ነማምጣው ሰኞማክሰኞማ ስንትንትሰሪው